ሃያ አምስተኛ ዓመቱ ላይ የሚገኘው ታላቁ ሩጫ በኢትዮጵያ ከዓለም አትሌቲክስ ቅርስ ተበርክቶለታል። በእውነቱ ላይ የተገኙት የቱሪዝም ሚኒስትር ሰላማዊት ካሳ በበኩላቸው ታላቁ ሩጫ በኢትዮጵያ ለብሔራዊ ሙዚየም የሚያበረከተው ቅርስ ውድድሩ ለዚህ ዘመን ካበረከተው አስተዋጽኦ የምንዘክርበት ይሆናል ሲሉ ተናግረዋል። እሱ ባለው ተሾመ በተወዳዳሪነት ዘመኑ በኦሎምፒክ በዓለም ሻምፒዮናና በዓለም አቀፍ መድረኮች በማሸነፍ በርካታ ክብረ ወሰኖችን ባስመዘገበው አትሌት ኃይሌ ገብረስላሴ የተመሰረተውና ጅማሮን ከ25 ዓመታት በፊት በ1994 ያደረገው ታላቁ ሩጫ ባሳለፍነው ዓመት የዓለም አትሌቲክስ ሌቨል ሮድሬስ ደረጃ እንደተሰጠው ይታወሳል። አሁን ላይ ይህ የፌስቲቫል ሩጫ የብር ኢዮቤልዩ ለማክበር የተሰናዳ ባለበት ወቅት ከዓለም አትሌቲክስ ቅርስ ተበርክቶለታል። ይህ የዓለም አትሌቲክስ ቅርስ ተሸላሚዎቹ በሚገኙበት ስፍራ ለመምና ከስቴዲየም ውጭ ለሚከናወኑ የአትሌቲክስ ዘርፎች ዓለም አቀፍ ታሪክና እድገት የላቀ አስተዋጽኦ ላደረጉ የሚሰጥ ክብር እንደሆነ ይታወቃል። የኢትዮጵያ ቱሪዝም ሚኒስትር ሰለማዊት ካሳ፣ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ፣ የታላቁ በኢትዮጵያ መስራች አትሌት ኃይሌ ገብረስላሴ፣ የዓለም አትሌቲክስ የቅርስ ዳይሬክተር ክሪስ ተርነር እና ሌሎች የክብር እንግዶች በተገኙበት በብሔራዊ ሙዚየም የቅርስ ርክብክቡ ተፈጽሟል። የዓለም አትሌቲክስ ፕሬዝዳንት ሰባስቲያንኮ በተወካያ ያቸው በኩል ባስተላለፉት መልእክት የኢትዮጵያ ሩጫ ከአፍሪካ ስኬታማ የስፖርት ታሪኮች አንዱ እንደሆነና ታላቁ ሩጫ በኢትዮጵያ የዓለም አትሌቲክስ ቅርስ በትክክል እንደሚገባው ተናግሯል። ከንቲባ አዳነች አቤቤ በበኩላቸው አትሌቲክስ በተለይም ሩጫ በኢትዮጵያ ያለውን ትልቅ ቦታ ጠቅሶ ታላቁ ሩጫ በኢትዮጵያ ለአትሌቲክስም ሆነ ለከተማዋ ላደረገው አስተዋጽኦ አመስግኗል። ሀገራችን ኢትዮጵያ በዓለም አቀፍ መድረኮች ደምቃ ከምትታይባቸው ዘርፎች አንዱ አትሌቲክስ መሆኑ ይታወቃል። ከአትሌቲክስ ዘርፎች ደግሞ ሩጫ በኢትዮጵያም ሆነ በዓለም አቀፍ መድረክ ላይ ሀገራችን ከፍ ብላ እንድትተዋወቅ በማድረግ በኩል ያደረገው አስተዋጽኦ ምንጊዜም ቢሆን በታሪካችን ውስጥ ትልቅ ስፍራ የሚይዝ ነው። በዚሁ አጋጣሚ ይህ ውድድር በየአመቱ በደመቀ ሁኔታ ሳይዛና በተለይም ላለፉት ሀያ አምስት ዓመታት እንዲካሄድ ያደረጉትን ኃይሌ ገብረስላሴንና ታላቁ የታላቁ ሩጫ በኢትዮጵያ አዘጋጆችን ሁሉ በራሴም ስም በከተማ አስተዳደሩም ስም እጅግ አድርጌ ማመስገን እወዳለሁ። የቱሪዝም ሚኒስትር ሰላማዊት ካሳ በበኩላቸው ታላቁ ሩጫ በኢትዮጵያ ለብሔራዊ ሙዚየም ያበረከተው ቅርስ ውድድሩ ለዚህ ዘመን ያበረከተውን አስተዋጽኦ የምንዘክርበት ይሆናል ያሉ ሲሆን ስፖርት ለህዝቦች አንድነት ያለውን ሚና አጉልቶ እንደሚያሳይም አስገንዝበዋል። ታላቁ ሩጫ በኢትዮጵያ ለብሔራዊ ሙዚየማችን የሚያበረክተው ይሄ ትልቅ ሽልማት ትርጉሙም ከፍ ያለ ነው። ይሄ ሙዚየም የጥንታዊ ቅርሶች መገኛ ብቻ አይደለም። ታላቁ ሩጫ በኢትዮጵያ ለዚህ ዘመን የህይወት ዘይቤያችን ያበረከተውን አስተዋጽኦ የምንዘክርበት፣ የምናስታውስበት ስፍራም ይሆናል ማለት ነው። ይህ የእውቅና ሽልማት ስፖርት ለህዝቦች አንድነት፣ አብሮነት የሚጫወተውን ሚና አጉልት የሚያሳይ ነው። ይህንን ደግሞ ለትውልዶች ማስተላለፍ ያስችለናል። የዓለም አትሌቲክስ ከዚህ ቀድሞ ለጀግናው አትሌት አበበ ቢቂላ ክብር ያዘጋጀው ተመሳሳይ ቅርስ በተቋም ኃላፊ አማካኝነት ለኢትዮጵያ አትሌቲክስ ተሰጥቷል። 25ኛው ታላቁ ሩጫ በኢትዮጵያ የፊታችን ውድ በአዲስ አበባ ይደረጋል። በኢትዮጵያ ዋንጫ ጨዋታዎች ተቋርጦ የነበረው የሲቢ ኢትዮጵያ ፕሪሚየር ሊግ ዛሬ በተደረጉ ሁለት ጨዋታዎች ጀምሯል። በአዲስ አበባ ስታዲየም የተደረገው የሲዳማ ቡናና የመቀሌ ሰባ እንደርታ ጨዋታ ያለምንም ግብ ሲጠናቀቅ፣ በጨዋታው ሰባ ሶስተኛው ደቂቃ ላይ የመቀሌ ሰባ እንደርታው ዘረሰናይ ብርሃነ በሁለት ቢጫ ካርድ ከሜዳ ወጥቷል። በሐዋሳ ዩኒቨርሲቲ ስታዲየም በተደረገው ጨዋታ አርሲነገሌ በተጨማሪ ሰዓት ባገኛቸው ጎሎች አዳማ ከተማን ሁለት ለአንድ አሸንፏል። የአርሲነገሌን የማሸነፊያ ግቦች ሮሆቦት ስላሉና ገብረ መስቀል ዱባል አስቆጥረዋል። የአዳማ ከተማን ብቸኛ ግብ አህመድ ሁሴን አስገኝቷል። የኢትዮጵያ ሴቶች ፕሪሚየር ሊግ ሰባተኛ ሳምንት የሁለተኛ ቀን ጨዋታዎች ዛሬ ተካሂደዋል። ኢትዮጵያ ንግድ ባንክ አዳማ ከተማን አራት ለባዶ በሆነ ሰፊ ውጤት ሲያሸንፍ ረዴት አስረሳኝ ሁለት ግቦችን አስቆጥራለች። ምርቃት ፈለቀና ቅድስት ዘለቀ ቀሪዎቹን ግቦች አስቆጥረዋል። ይርጋ ጨፌ ቡና ባህር ዳር ከተማን በሬዱ በቀለ ብቸኛ ግብ አንድ ለባዶ አሸንፏል። የጨዋታው ኮከቡና የተመረጠችው ዳግማዊት ሰለሞን ሀትሪክ በሰራችበት ጨዋታ ኢትዮ ኤሌክትሪክ ሸገር ከተማን አራት ለሁለት አሸንፏል። ቀሪዋን አንድ ግብ አይን አለም አለማየሁ አስቆጥራለች። የሸገር ከተማን ጎሎች ሀናሲ ሳይና ሰናይ ኡራጓስ ቆጥረዋል። ሊጉን ኢትዮ ኤሌክትሪክ እየመራ ይገኛል። ተተኪ ስፖርተኞችን ለማፍራት በኮሪደር ልማቱ የተገነቡ የማዘውተሪያ ስፍራዎች ጠቃሚ ናቸው ተባለ። የስፖርት ማዘውተሪያ ስፍራዎች የማስተዳደር ደንብ በቀጣይ ተግባራዊ እንደሚሆን የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ በላይ ደጀን ተናግረዋል። አና ታሪኩ በአዲስ አበባ ከተማ አስተዳደር ባለፉት ዓመታት ከ1500 በላይ የማዘውተሪያ ስፍራዎች ተገንብተዋል። በኮሪደር ልማቱ የተገነቡ የስፖርት ማዘውተሪያ ስፍራዎችን የስፖርት ማህበራት ስራ አስፈጻሚዎችና የስፖርት ባለሙያዎች ጉብኝት አካሂደዋል። የተገነቡ የስፖርት ማዘውተሪያ ስፍራዎች ተተኪ ስፖርተኞችን ለማፍራት አበርክቷቸው የጎላ መሆኑን የጉብኝቱ ተሳታፊዎች ተናግረዋል። አብዛኛው የኢትዮጵያ ማህበረሰብ ወጣት ነው ተብሎ ይታሰባልና ይህ ወጣት እንዲህ አይነት ንጹሕና ዘመናዊ የሆኑ የስፖርት ማዘውተሪያዎች እነዚህ መገንባታቸው ለወጣቱ ለወደፊት ትልቅ ተስፋ የሚጣልበት ነው ብዬ አስባለሁ። እንደዛ አይነት ማዘውተሪያ ስር ኤሊት ስፖርተኞችን ከማፍራት አንጻር በቃ ይሄ በጣም ሊበረታታና በሁሉም ክፍለ ከተሞች እስከ ገጠር ድረስ መሄድና መሳብ ያለበትና ማደግ ያለበት ነው። በፊት የቅርጫት ኳስ ሜዳው ላይ እግር ኳስ ይጫወት ነበረ። ባስኬት ራሱ የሚጫወትበት ቦርድ ተሰብሮ ነበር። ምን ጠብቀውና ለኛ ለተበደል ነው ስፖርቶች በጣም ያሳዝነን ነበር። አሁን ግን ለየብቻ መምሰራቱ በጣም ደስ ብሎናል። ይሄ ነገር ግን በአግባቡ በመጠቀሙ እሱን ነው ማየት እንፈልገው። እና አሪፍ አሪፍ ስፖርት ፕሮግራሞች ይህን ነገር ላይ ልጆች ታዳጊ ላይ በመስራታቸው እንዲቀጥል ነው የምፈልገው። በቀጣዮቹ አስር አመታት በየስፖርት አይነቱ አሸናፊ ብሔራዊ ቡድንን ለመገንባት የማዘውተሪያ ስፍራ ጠቃሚ መሆኑን የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ በላይ ደጀን ተናግሯል። ወደፊት በአስር አመታት ውስጥ አሸናፊ ብሔራዊ ቡድን ለመፍጠር የሚያስችለን ታዳጊዎች ላይ ስንሰራ ስለሆነ ከዚህ አኳያ አንዱ ትልቁ ትኩረት የተሰጠው ታዳጊዎች ላይ ነው። ሁለተኛው በተለይም በየአካባቢው የተደራጁ የጤና ቡድኖች አሉን፣ በሁሉም ብሎኮች በሁሉም ወረዳዎችና ክፍለ ከተሞች እነሱን ደግሞ ፍትሐዊ አገልግሎት እንዲያገኙ በማድረግ ረገድ ትልቅ አዋንታ አስተዋጽኦ አለው። ከዛም ባሻገር በፕሪሚየር ሊግም በሱፐር ሊግም በተለያዩ ሊጎችም ተደራጅተው ደግሞ ያሉ ክለቦች አሉ። እነዚህ ክለቦችም በተለይ ትሬኒንግ የሚያደርጉባቸው ውድድር የሚያደርጉባቸው የስፖርት ማዞትሪያ ስፍራ ጥያቄዎች ነበሩ። እነዚህን ጥያቄዎች በመፍታት ረገድም የስፖርት ማዘወተሪያ ስፍራው በጣም ልዩ ትኩረት ተሰጥቶት ተግባራዊ ተደርጓል። ወጣቶችን አሉባላይ ቦታ እንዳይሉ በማድረግ በአካልም በአይምሮም የበቃ ትውልድን ለማፍራት እንደሚያግዝም ተሳታፊዎቹ አክለዋል። እንደዚህ ስፖርት ማዘወተሪያ ስፍራ ላይ መጥቶ ራስን በስፖርት ገንብቶ አገርም ታድጋለች እነሱም ያድጋሉ፣ ቤተሰብም ያድጋል፣ ትውልድም ያድጋል ማለት ነው። ስለዚህ ምንድነው ስፖርት ለሁሉም እጅግ በጣም የሚበረታታና የሚመሰገን ነው። ከትምህርት ቤታቸው ጎን ከዛ ውጭ ለጤንነቱም ጤና ቡድኖች ለጤንነቱ የሚሰሩበት ለተለያየ ቦታ ከሚሆኑ ስፖርት ላይ ትኩረት ሰጥቶ እንዲሰሩ ከቦታው አንጻር አሁን የተሻለ ነገሮች አሉ ማለት ነው። በቀጣይ የማዘውተሪያ ስፍራ መተዳደሪያ ደንብ ተግባራዊ ሲሆን የሚነሱ ጥያቄዎች እንደሚቀረፍም የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ በላይ ደጀን ጠቁሟል። ተዘግተው ተቆልፈው የሚውሉ እንዳሉም የሚነሱ ጥያቄዎች አሉ። ከክፍያ ጋር በጣም ኤግዛጅሬት አድርጎ ደግሞ የሚያስከፍል ግለሰቦችም አሉ። ከዚህ አንጻር ደንባችን ወደ መሬት መግባት አለበት። ክብርት ከንቲባችን ደንብ እንዲዘጋጅ በማድረግ ለካቢኔ ቀርቦ ጸድቋል። እሱን ወደ ታች አውርደናል። የክፍያ ስርዓትና የተዳደሪያ መመሪያ ያስፈልጋል። እሱንም አዘጋጅተናል። አሁን እሱን ስናወርድ መንግስታዊም መንግስታዊ ያልሆኑ ተቋማት ላይ ያሉ የስፖርት ማዘውተሪያ ስራዎች እንዴት እንደሚተዳደሩ ተቀምጧል። ስለዚሁ በቀጣይ ደግሞ የስፖርት ኢንቨስትመንትን፣ የስፖርት ቱሪዝምን፣ አጠቃላይ ውድድሮቻችንንም በተደራጀና በተቀናጀ መንገድ እንሄዳለን።